ህወት ተቃውሞውን መቋቋም ከበደው ፈጥኖር ገብረ እግዚአብሔር ወይም ሞንጆሪኖ መቀለን ለቀው ሸሹ። በርካታ ጀነራሎች በቁጥጥር ስር እንዲውሉ ትዕዛዝ ተሰጠ። ኢሳያስ ኤርትራን ጥሎ መኮብለሉ አይቀርም። የአሜሪካው አምባሳደር ጉድ አሰሙ። መንግስቱ ሀይለ ማርያምንና ኢሳያስን ማመሳሰላቸውም ትኩረት ስቧል። በትግራይ ክልል የተፈጠረው ተቃውሞና እሱን ተከትሎ የመጣው ውጥረት ለተከታታይ ቀናት ቀጥሏል። ይህን ክስተት በአንድም በሌላ መልኩ መቋቋም የከበዳቸው የህወሓት አመራሮችም እየሸሹና እየተደበቁ እንደሆነ ነው የተሰማው። ለዚህ ሁሉ ችግርና እንግልት አመራሮችን ተጠያቂ እያደረጉ የሚገኙት ተዋጊዎችም አሁንም ተቃውሟቸውን ማሰማታቸውን ቀጥለዋል። ለመሆኑ የትኞቹ የህወሓት አመራሮች ናቸው እየሸሹ የሚገኙት? ከፍተኛ አመራሮች በድብቅ ባካሄዱ ስብሰባ ምን አይነት ውሳኔ ወሰኑ? የቀጠለው ተቃውሞ የትኞቹ አካባቢ ችን አካለለ የሚሉትንና የአሜሪካው አምባሳደር ስለ ኢሳያስ የሰጡት አስገራሚ ሀሳብ ጨምረን በአሁኑ የመረጃ ሰዓታችን ወደ እናንተ ለማድረስ ተገኝተናል። ሰላም ውድ የሉልሌ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሽር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ የተቀሰቀሰ የታጣቂዎች አመጽ ዛሬም እንደቀጠለ ይገኛል። የህወሃት አመራሮችም የተደብቀው እንዳሉ ለማወቅ አልተቻለም። በትግራይ ክልል በህወሃት ተዋጊዎች አማካኝነት በቀጠለው ተቃውሞ የተደናገጡ በርካታ የህወሃት ከፍተኛ አመራሮች የት እንዳሉ የማይታወቅ ሲሆን ከነዚህ ውስጥም የህወሃት ጉምቱ ሰው ፈጥራ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ትግራይ ለቀው ሳይሸሹ እንዳልቀረን የተነገረው። ዛሬም በትግራይ የተቃውሞ ሰልፍ የተደረገ ሲሆን የዛሬው ልዩ የሚያደርገው በጦርነቱ ምክንያት የአይናቸውን ብርሃን ያጡ ወጣቶች እርስ በርሳቸው በመደጋገፍ ወደ አደባባይ በመውጣት ያደረጉት በመሆኑ ነው። ጥቅማችን ከበር ዲዲር ተፈጻሚ ይሆንልን የሚሉ ጥያቄዎች የሁሉም ታጣቂዎች ጥያቄ መሆኑም ተነግሯል። በሽረ፣ ኮረም፣ አዲግራትና መቀለ መንገድ የዘጉት ታጣቂዎች ምላሽ እንዲሰጣቸው እየጠየቁ መሆኑንም ጨምሮ ሶሎዳ ሚዲያ ዘግቧል። ታዲያ ተቃውሞው አድማሱን እያሰፋ በመላው ትግራይ እየተስፋፋ መሆኑን ያስጨነቃቸው የህዋት ከፍተኛ አመራሮች በድብቅ ስብሰባ በማካሄድ የተለያዩ ውሳኔዎችን እያሳለፉ ሲሆን፣ አብዛኞቹ የት እንዳሉ እንደማይታወቅ የተነገረው ከእነዚህ ከፍተኛ የህዋት አመራሮች መካከል አንዱ የሆነችው ፈትለ ወርቅ ወይም ሞንጆሪኖ ወዴት እንደሸሸች የተጣራ መረጃ ባይኖርም ወደ ኬንያ ሳትኮበልል አይቀርም የሚል መረጃ ከወደ መቀለ እየተሰማ ይገኛል። ፈትለ ወርቅ ከመቀለሸሹ የተባለውም አንድ ከፍተኛ የተባለ ሚስጥራዊ ስብሰባ ከህወሓት ከፍተኛ አመራሮችና ጀነራሎች ጋር ካካሄዱ በኋላ እንደሆነም ነው የተሰማው። በዚህ ሚስጥራዊ ስብሰባ ወቅትም ከሰሞኑ በትግራይ ክልል እየተካሄደ ያለው ተቃውሞ የታጋዩ ሳይሆን በስምረት ፓርቲና በሌተና ጀነራል ጻድቃን የሚመራ አመፅ ነው በማለት ማጠቃለያ ላይ ደረሱት። ጀነራል ፍሳ ኪዳኑ ወይም ፍሳ ማንጁስ፣ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ፣ ጀነራል ምግበይ ሀይልና ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የአርሚያ አዛዦችና በእነርሱ ውስጥ የሚገኙ የታጣቂው ከፍተኛ አመራሮች በቁጥጥር ስር ውለው የማያዳግም እርምጃ እንዲወሰድባቸው በሙሉ ድምጽ መወሰናቸው የሚገልጽ መረጃ ሾልኮ ወጥቷል። እነዚህ የማያዳግም እርምጃ እንዲወሰድባቸው የተወሰነባቸው የአርሚ አዛዦችም ጀነራል ፍሳ በየነ ወይም ወርቅ አይኑ የአርሚ 11 አዛዥ፣ ብርጋዴር ኮሎኔል ጸጋ ተካ ወይም ማርክስ የአርሚ 13 አዛዥ፣ ጀነራል ጉሽ ገብረህ የአርሚ 15 አዛዥ፣ ኮሎኔል ትንሳኤ ብርሃነ ወይም ወዲ ብርሃነ የአርሚ 43 አዛዥ፣ ጀነራል ገብረ ዮሐንስ አባተ ወይም ወዲ አባተ የአርሚ 44 አዛዥ ና በተጨማሪም በትግራይ ክልል የሚኖሩ የስምረት ፓርቲ አባላት እንዲሁም በትግራይ ክልል ውስጥ ሁለንተናዊ ለውጥ ለማምጣት የሚንቀሳቀሰው ምንቅስቃስ ደለይቲ ለውጢ ትግራይ በአባልነት የተጠረጠሩ በሙሉ በቁጥጥር ስር ውለው አስፈላጊ ምርመራ እንዲካሄድባቸው ወስነዋል። ይህ በእንዲህ እንዳለ የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በክልሉ የተለያዩ አካባቢዎች ውስጥ የሚያሰሙት ተቃውሞ ና መንገድ መዝጋት መቀጠሉን ነዋሪዎች ለቢቢሲ ተናግረዋል። ሰኞ ጥቅምት 3 2018 ዓ ም በክልሉ ዋና ከተማ መቀለ የተጀመረው ተቃውሞ ወደ የተለያዩ የትግራይ አካባቢዎች ተስፋፍቶ ማክሰኞ፣ ረቡና ሐሙስ መቀጠሉን ተገልጿል። ዛሬ ሐሙስ በአዲግራትና በአካባቢው ተቃውሞ መቀስቀሱንና ከአዲግራት ወደ መቀለ የሚወስደው ዋና መንገድ በተቃዋሚዎቹ መዘጋቱ ቢቢሲ አረጋግጧል። በተጨማሪም ባሁላና በመሆኒ ምስራቃዊና ደቡባዊ ዞኖችን ከመቀለ ጋር የሚያገናኙ መንገዶች እንዲሁም ከእንዳባጉና ወደ እንዳሸረ እንደስላሴ የሚወስደው መንገድም ዛሬ ተዘግተው እንደሚገኙ የተለያዩ ምንጮ ምንጮች አመልክተዋል። የትግራይ ኃይሎች አካል የሆነው የአርሚያ ሁለት አባላት ከአራት ቀናት በፊት በመቀለ ከተማ ለተቃውሞ አደባባይ በመውጣት መንገድ በመዝጋት እንቅስቃሴዎችን አስተጓጉሎ ነበር። በመቀለ ከተማ የተካሄደው የተቃውሞ ሰልፍ ከክልሉ ከፍተኛ አመራሮች ጋር ውይይት ተደርጎበት ቢቆምም በተከታታይ በነበሩት ቀናት በተለያዩ የትግራይ አካባቢዎች የቀጠለ ሲሆን ማክሰኞ ጥቅምት 4 ቀን 2018 ዓ ም በማዕከላዊ ዞን ነባላት በተባሉ አካባቢ ተቃውሞ የነበረ ሲሆን በዚህም ወደ ሀውዚንና አድዋ የሚወስዱ መንገዶች ተዘግተው ነበር። ከአካባቢው ለ በቢቢሲ ትግርኛ የተላኩት ምስሎች እንደሚያሳዩት በነብላት የሚገኘው የአውቶቡስ ጣቢያ አገልግሎት መስጠት ሳይችል ቀርቷል። በተመሳሳይ ከውቅሮ ወደ መቀለ በሚወስደው መንገድ ባጉላ ከተማ መንገድ ተዘግቶ የነበረ ሲሆን እርዳታ የጫኑ መኪኖች ማለፍ ሳይችሉ መቅረታቸውን ከስፍራው የተገኘው መረጃ ያሳያል። የትግራይ ኃይል አባላት በተለያዩ የክልሉ አካባቢዎች መንገዶችን በመዝጋት ተቃውሟቸውን ቀጥለዋል። በደቡብ ትግራይ ዞን መሆኒና አዲሹ ወደ መቀለ የሚወስዱ መንገዶችም ተዘግተዋል። የእንዳ አባጉና ሽረ ማይ ጸብሪ መንገድ ተዘግቶ የነበረ ቢሆንም የተከፈተው የሃይማኖት አባቶችና የሀገር ሽማግሌዎች ውይይት ካደረጉ በኋላ ነው። የወታደራዊ ኃይሉ አባላት ለተቃውሞ አደባባይ የወጡት ደሞዛቸው በወቅቱ እየተከፈላቸው እንዳልሆነ፣ ጥቅማ ጥቅም እየተሰጣቸው ባለመሆኑ ወደ አካባቢው አስተዳደር ሲሄዱም ጉዳያቸው ሰሚ አለማግኘቱ፣ እንዲሁም እንደ ታጋይ እንደማይከበሩ በመግለጽ ተቃ ተቋሞቿን አሰምተዋል። እንዲሁም ደግሞ ከደሞዝና ጥቅማ ጥቅም ውጭ ፖለቲካዊ ይዘት ያላቸውና ወቅታዊ ሁኔታዎችን በተመለከቱ ጉዳዮች ላይም ድምፃቸውን አሰምተዋል። በአንዳንድ አካባቢዎች ለተቃውሞ የወጡት የጸጥታ ኃይል አባላት የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም እና ሰላም እንሻለን የሚሉ መፈክሮችን ሲያሰሙ ታይተዋል። ሰኞ ዕለት በመቀለ ተቃውሟቸውን ያሰሙ የትግራይ ኃይሎች አባላት ወደ ትግራይ ጊዜያዊ አስተዳደር ጽህፈት ቤት በመሄድ የጊዜያዊ አስተዳደሩን ፕሬዚዳንት ለማነጋገር ጠይቀው ነበር። ሌተናንት ጀነራል ታደሰ ወረደ በወቅቱ በቢሮ ሰጥተዋቸው ስላልነበሩ ወደ ሰማታት ሀውልት አዳራሽ ገብተው የሚመለከታቸው ኃላፊዎች እስኪመጡ እንዲጠብቁ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል። የተከትሎም ከመቀሌ የሚወጡ ሶስት ወሳኝ መንገዶችን በመዝጋታቸው ወደ ከተማ አውሮፕላን ማረፊያ ና ወደ ሌሎች የክልሉ ክፍል የሚያቀኑ ተሽከርካሪዎችና መንገደኞች ተስተጓጉለው ውለዋል። ሰኞ ዕለት ማምሻውን ከትግራይ ጊዜያዊ አስተዳደር ፕሬዚዳንት ከህወሓት ከፍተኛ ባለስልጣናት ና ከወታደራዊ አመራሮች ጋር በሰማታት አዳራሽ እየተነጋገሩ ሲሆን ጥያቄያቸውንም በዝርዝር አቅርበዋል። በቀጣይ መረጃ፣ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከሀገር ይኮበልላሉ ሲሉ የአሜሪካው አምባሳደር ቴቦር ናጊ የኤርትራን አምባገነናዊ ስርዓት ለመገርሰስ እየተንቀሳቀስ ከሚገኘው ብርጌድና አምዱን ጋር በመከሩበት መድረክ ላይ ተናገሩ። አምባሳደሩ አክለውም የፕሬዚዳንቱ ጣፋንታ እንደ ኮሎኔል መንግስቱ ኃይለማርያም ነው ያሉ ሲሆን መጨረሻቸውም እንደ ጋዳፊ ነው የሚሆነው ሲሉ የሰነዘሩት ሀሳብ እያነጋገር ይገኛል። አምባሳደሩ ይህንን የተናገሩት የኢሳያስ ዋነኛ ተቀናቃኝ እንደሆነ የሚነገርለት ብርጌድና አምዱን ባለፈው ሳምንት በአዲስ አበባ ካካሄዱ ስብሰባ በኋላ በዚህ ሳምንት አምባሳደር ቲቦናጊ ጋር በዲሲ በመከረበት ወቅት ነው። ከቀናት በፊት በድንበራችን ቅርብ የሆነ አካባቢ ለትግላችን መሰረት የሆነ አካባቢ መገንባት ለትግላችን አስፈላጊ ነው ሲል ብርጌድና አምዱን በአዲስ አበባ ከመከረ በኋላ መግለጹ የሚታወስ ነው። በቅርቡ ትልልቅ ተቋማትን ሳይቀር ቀጥሮ መስራት የጀመረው ቡድኑ ከአምባሳደሩ ጋር ሲመክር ይህ ለሶስተኛ ጊዜ ነው። ብርጌድና ሀምዱን ወይም የሰማያዊ አብዮት እየተባለ የሚታወቀው ቡድን ከኢሳያስ ቀንደኛ ተቃዋሚ ከሆኑት ቲቦርናጊ ጋር ለሶስተኛ ጊዜ የመከረው ኤርትራ ከአሜሪካ ጋር የነበረችበትን የፖለቲካ ውጥንቅጥ ለማስተካከል እየሞከረች ባለችበት ወቅት ነው። በፕሬዚዳንት ኢሳያስ በጥሩ ዓይን የማይታዩት እና እሳቸውም ያገዛዙ ነቃፍ የሆኑት ቲቦርናጊ በውይይቱ ወቅት ኢሳያስ ከስልጣን መነሳቱ እንደማይቀር የገለጹ ሲሆን ይህንን መረጃ ባገሩበት የኤክስ ገጻቸው ላይ አያይዘውም፣ ፕሬዚዳንቱ ከቀድሞ ታዋቂ መሪዎች ጋር አነጻጽሯቸዋል። ኢሳያስ እንደ ቀድሞው የኢትዮጵያ መሪ መንግስቱ ኃይለማርያም ከሀገር መኮብለሉ አይቀርም ያሉ ሲሆን ከፍ ሲልም የጋዳፊ ጽዋ መጎንጨቱ እንደማይቀር ጠቅሰዋል። የእነዚህ አምባገነን መሪ ደጋፊዎች እንደዚህ ይሆናሉ ብለው አላሰቡ ነበር ያሉት አምባሳደሩ፣ በኢሳያስ ላይም ታሪክ ራሱን ይደግማል ሲሉ አጽኖ ሰጥተዋል። የቀድሞ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ የነበሩት ቲቦር ናጊ በኢሳያስ አስተዳደር ላይ በሚሰነዝሯቸው ጠንካራ ትችቶች የሚታወቁ ሲሆን የአምባገነን መንግስት ስርዓት መውደቅ የሚችለው ህዝቡ በመጨረሻ መጋፈስ ሲችል ነው ኢሳያስ ስም የመጨረሻ ሰዓታቸው ላይ ይገኛሉ። ቀሪው ስራ የጠፋውን የምንፈልግበት አስክሬን የምናስስበት ተጎጂዎችን የምንመልስበት ጊዜ ነው ሲሉ ከዚህ በፊት መናገራቸውም የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካሉናችሁ ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።